ሞታችን በአባቶቻችን ፊት ተቀባይነት አጣ። እንዴት ያለው ውጥንቅጥ የሆነ ዘመን ነው! አያንተ ኦርቶዶክሳዊ፣ አሁን እኮ በየአጥቢያ ቤተክርስቲያናችሁ ብትደራጁ ራሳችሁን ለመከላከል አባቶች ምናምን ምናምን ማለቱን ትተን ዝም ብለን ማለት ነው ራሳችሁን ራሳችሁን ለመጠበቅ ከወንድሞቻችሁ ጋር ብትደራጁ እኮ ይሁሉ ነገር እኮ አይመጣም። ማን ማነን ይገለዋል? መጥቶ ዝም ብሎ ከተደራጀ ተደራጁ። እስኪ አባቶቼ ኑ አብረን እናልቀስ ኑ አብረን እንግደል። ኑ አብረን እንሙት። ኑ አብረን እናጨብጭብ። ኑ አብረን እንጎብኝ። የስላሴ ቅድስ ስላሴ ህንፃ ስላሴ የሆነው የሰው ልጅ እየተገደለ ኑ አብረን እንሳቅ። ኑ አብረን እንጎብኝ። ኑ ኮሪደር ልማቱ፣ የመሰረት ልማቱ፣ ህንፃ አድሳቱ፣ ቀለም መቀባቱ፣ ቤተ ክርስቲያን ማሳነፁ፣ ኑ እንጎብኝ። ህንፃ ስላሴ እየተገደለ እኛ ኑ እንጨፍር ህንፃ ስላሴ እየተገደለ ኑ እኛ በዓለ ሲመት እናክብር። ህንፃ ስላሴ እየተገደለ እኛ በአበል እንራጭ። ህንፃ ስላሴ እየሞተ ህንፃ ስላሴ ኦርቶዶክሳዊ እየተገደለ ኑ አብረን ውስኪ እንጠጣ። ኑ አብረን መሸታ ቤት እንግባ። ኑ አብረን እንጨፍር። ኑ አብረን የአውሮፕላን ማረፊያ ይገንባልን። ኑ አብረን የዓለም ፖለቲከኞችን እናድንቅ። ኑ አብረን የዓለም መንግስታትን እናሞግስ ህንፃ ስላሴ እየተገደለ ኢትዮጵያ ውስጥ እናንተ አሞግሱ፣ እናንተ አወድሱ፣ እናንተ ጎብኙ፣ እናንተ ጨፍሩ፣ እናንተ ውስኪ ተራጩልን፣ እናንተ ባለ ሲመት አክብሩልን። እነዚህ የተቀበሩት ኦርቶዶክሳዊ ስለሆኑ ነፍስ ገንዘብ የሚበልጥበት ጳጳስ ባለንበት ወቅት ላይ እንዴት ብለን ነው ታዲያ ቅዱስ ሲኖዶስ ለሚሞት ኦርቶዶክሳዊን ይጮኋል እና ያለቅሳል ብለን ምናምን? ይኸው የሬሳ አይነት መቁጣት ትፈልጋላችሁ? ይሁት ሬሳው አያምር ቆንጆ አይደል? እነዚህ የተገደሉት ኦርቶዶክሳዊ ስለሆኑ ነው። የእናንተ ድምፅ የታለ? የቅዱስ ሲኖዶስ አጀንዳ የታለ? ገደልናቸው አሁንም ሟቾቹ፣ ነፍሰ ገዳዮቹ ሳይሆን እኛ ዝም ብለን ያጨበጨብነው እኛ፣ በአጀንዳ ያልያዝናቸው እኛ፣ ፊት ለፊት ያልተማገትንላቸው እኛ፣ እንዲገደሉ በዝምታችን የተባበርናቸው ገዳዮቹ እኛ ነን፣ እነሱ አይደሉም። ኑ አብረን እናልቀስ ቅዱስ ሲኖዶስ፣ ኑ አብረን እናልቀስ ቤተ ክህነት ኑ አብረን እናልቅስ። ሀገረ ስብከት ኑ አብረን እናልቅስ። ሊቀ ጳጳስ ኑ አብረን እናልቅስ። የቤተ ክህነት መዋቅር ደሞዝ እምትበሉ ኑ አብረን እናልቅስ። የቤተ ክርስቲያን ምዕመናን አስራት በኩራት እያወጣ ያረሰውን መሬት እህል እየቸረቸረ አስራቱን ለቤተ ክርስቲያን ገቢ የሚያደርግ አንድ ገበሬ ሲገልደል የማይቆጨው በክርስቲያኖች ሳደድ የማይቆጨው የቤተ ክህነት አመራር ኑ ባካችሁ አብረን ውስኪ እንራጭላችሁ። ምን ብለን እንጠይቃችሁ? ምን ብለን እንንገራችሁ? ለገደለው እንዘን፣ ላስገደለው እንዘን፣ ለዝም ላለው እንዘን። አርሲ ሀገረ ስብከት ስር ዛሬ ብቻ አይደለም በተደጋጋሚ ረጅም ዓመታት እየሞቱ ላሉ ለቤተሰቦቻቸው፣ ለካህናቱ፣ ለቤተ ክርስቲያን መዋቅሩ ስላሉ ወንድሞች፣ እናቶች፣ አባቶቻችን እዚህ ቤተሰብ አስራ አራት ሰው በአንድ ቀን ሲገደል፣ ሶስት ሰዎች ተጨማሪ ሲገደሉ፣ ታፍሩ የተወሰዱ ሶስት ሰዎች ያሉበት ሬሳቸው እንጂ እኮ በአካል አይመለሱም። ኦርቶዶክስ ተመርጦ ተለይቶ ሲወሰድ እውነት በብሔሩ ነው እውነት በሃይማኖት ነው እውነት በምንድን ነው? ይሄን አጣርታችሁ አታውቁም፣ በደንብ ታውቃላችሁ። ኑ ይኸው ለቅሶ፣ እንኳን ደስ ያላችሁ የሚባልለት ለቅሶ ነው ይሄ። የማህበረ ቅዱሳን ሚዲያ እጅግ በጣም እናመሰግናል እንዲህ አይነት መረጃዎችን የእውነት ስለምታወጡ የእውነት ስለምትጋፈጡ ኢኦቲሲ ትላንትና የቅዱስ ሲኖዶስ አጀንዳ እንዲዘግቡላችሁ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፈቃድ የሰጠቻቸውን ሚዲያዎች በሙሉ ዘግታችሁ ልጆቻችሁን አግታችሁ ሚዲያችሁን በሚኒስትሪ ሚዲያ ያስተላለፋችሁ የቅዱስ ሲኖዶስ የህዝብ ግንኙነት ክፍል እንኳን ደስ ያላችሁ ይህ እንዲዘግብላችኋል ይሄንን ይናገርላችኋል የጠራችሁት የኦርቶዶክስ ድምፅ የሆናለ የጠራችሁት ሚዲያ አራት መቶ ሶስት መቶ መቶ ምናምን ሰው የሚያዩ ሚዲያ ይሄንን ይዘግብላችኋል በደላችሁን ይናገርላችኋል እነዚህ ቤተሰቦች እኮ እግዚአብሔር የፈጠራቸው የመንግስት ወራሽ እንዲሆኑ ነው ሲገደሉ ዝም የሚሉ እረኞች ዝም እንዲሏቸው አይደለም፣ እናንተን የሐዋርያት ምትክ አድርጎ ያስቀመጠልን እኮ የእኛ መበደል፣ የእኛ መገፋት፣ የእኛ መቆጨት እንዲያቆጫችሁ፣ እንዲያንገበግባችሁ፣ እንደ አባት እንድታስተዳድሩ ነው። እናንተ የት ናችሁ? የትኛው አበል ላይ፣ የትኛው ጩኸት ላይ፣ የትኛው አጀንዳ ላይ ነው ያላችሁት? በአርሲ ሀገረ ስብከት ጉና ወረዳ የሚገኝ ኖኖ ጃዊ ቀበሌ የሚኖሩ ኦርቶዶክሳውያን መገደላቸውን በደረሰን መረጃ ያመለክታል ብሎ አረጋግጦ ነገረ ከሌሊቱ ስድስት ሰዓት አካባቢ ነው። አስራ አራት ኦርቶዶክሳውያን የተወሰዱት ረቡዕ ጥቅምት 13 2018 ለ14 አጥቢያ ተወሰዱ። ከቤታቸው አስወጥተው የታጠቁ ኃይሎች የከፈቱት ተኩስ በአሰቃቂ ሁኔታ የተገደሉ ሲሆን፣ ስድስቱ ከመገደላቸው ከአንድ ቀን በፊት ቀድሞ ታፍነው ተወስደው ነበር። ከተገደሉት መካከል የሁለት ዓመት ህፃንና የሰባ ስድስት ዓመት አዛውንት አለ። የሁለት ዓመቱ ህፃን ቂመኛ ሆኖ ነው? ምን ተናግሮ ነው? ብሔር ተናገረ? ፖለቲካ መረጠ? ምን አረገ? ልጅ፣ ህፃን ልጅ እናትና አባቱ ክርስትና አንስተው ይህን መስቀል አሳስረውታል። በዚህ መስቀል ምክንያት አንገቱ ላይ ባደረገው መስቀል ኦርቶዶክሳዊ በመሆኑ ተገደሉ። እናንተ ብፁዓን አባቶቻችን የት ነው ያላችሁት? የምንናገረው መንግስት የት አለህ አልንም። መንግስት የት አለህ የሚለው ቀድሞ የእናንተ ብፁዓን አባቶቻችን ድምፅ ነበር። የእናንተ ሀገረ ስብከት ድምፅ ነበረ። እስከ ዛሬ ሰው ይገደላል። በተለይ በአርሲ ሀገረ ስብከት ላይ አንድ ጊዜ አስታውሳለሁ፣ ከአርባ ምንጭ ዝግቲ አቦ ደርሰው ሲመለሱ ኦርቶዶክሳውያን ሞቱ፣ በመኪና አደጋ አደጋ የደረሰባቸውም አሉ። የውላይታ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ይስሐቅ በአካል ሄደው ጠየቋቸው። የአርሲ ሀገረ ስብከት ሊቀ ጳጳስ ግን አላየቸው። የሀገረ ስብከቱ ሊቀ ጳጳስ ሳይሆኑ ምእመናኖቹ ተሰባስበው ኦርቶዶክሳዊያን ለተቸገሩትና ለታመሙት ወገኖች ገንዘብ ማሰባሰብ ሲጠየቅ የሀገረ ስብከቱ ሊቀ ጳጳስ ያለን ውቅናና ፈቃድ ገንዘብ መሰብሰብ አትችሉም ሲሉ ለገንዘብ ጉዳይ ድምፃቸውን አሰሙ። ከሰው ነፍስ ገንዘብ የሚበልጥበት ጳጳስ ባለንበት ወቅት ላይ እንዴት ብለን ነው ታዲያ ቅዱስ ሲኖዶስ ለሚሞት ኦርቶዶክሳዊያን ይጮኋልና ያለቅሳል ብለን የምናምነው። ለዚህ ነው ነፍሰ ገዳዮቹ እኛ ውስጥ ነው ያሉት። ገዳዮቹኛ፣ እኛ ጋ ናቸው። በዝምታቸው፣ በትብብራቸው፣ በጭጭታቸው ከክርስቶስ የተቀበሉትን የሐዋርያነት ድርሻ ሳይጠብቁት እኛ እረኛንን ብለውን አስገድለውን የተቀመጡት ጥቁር ለባሽ ጳጳሶች አሉን የምንለው። በአደባባይ ነው የምንናገረው። የሐሰት አይደለም፣ የእውነት ነው። ይኸው የሬሳ አይነት መቁጣት ትፈልጋላችሁ? ይሁት ሬሳው አያምር ቆንጆ አይደል? አሟሟታቸው እንዴት ነው? ገዳዮቻቸው እስከ ምንድን ናቸው? እውነት መረጃ ውስጥ የእውነት ነው። እንደው የነገር ነገር ውሸት ነው። ኦርቶዶክስን ለማሳነስ፣ ኦርቶዶክስን ለማስወቀስ ልትሉን ነው? በዚህ አጀንዳ እኔ የተወለድኩበት ሀገር መተሃራ ላይ አስራ ሶስት ሰው በአንድ መቃብር ውስጥ ሬሳ ተቀብሯል። አስራ ሶስት ኦርቶዶክስ ኦርቶዶክሳውያን በአንድ ጉድጓድ ውስጥ ተቀብሯል። የሌላ ሰው ምስክር፣ እኔ ራሴ በአካል ያለሁበትን ምስክር ነው የምነግራቸው እና ምስክር እንደገና ልጠይቁ ነው። ማጣሪያ ልጠይቁ ነው ሄደ። የገደላቸው ማን ነው? እንዴት ነው ምናምን ልትባባሉ ነው? የዝቋላ አቦ ገዳዮችን ተገኙ። ዝቋላ አቦ ላይ ገርለው ተገኙ። የደብረ ኤልያስ ገዳዮች ተገኙ። አክሱም ላይ የተጦርነት በምክንያት ተፈጥሮ የተገደሉ የአብነት ተማሪዎች ተገኙ። ገዳዮቹ ተያዙ። ጎጃም ላይ ተያዙ። ኦሮሚያ ላይ ተያዙ። የትኛው ክልልስ ኦርቶዶክሳዊ ሳይሆን የጨፈጨፈስ? እያሰምታችሁ ታውቃላችሁ። በቃ ልትሉ ይገባል። ብፁዓን አባቶች በቃችሁ። እናንተ ማን ይንገራችሁ? ማን ይጩሁላችሁ? እኛ እኮ የምንናገረው እናንተ ልትናገሩ የሚገባውን ነገር ነው። አይገባን የእናንተ ክብር የለንም እኛ። ነገር ግን እናንተ ብትናገሩት ትክክል ነበራችሁ። እናንተ ብትናገሩት ቢበቃ ነበረ። አስገዳዮቹም ገዳዮቹም ውስጥ ቁጭ ብላችሁ ነው ወይ አልቃሾቹም ገዳዮቹም አብራችሁ ቁጭ ብላችሁ ከሆነች። ካልሆነ ግን እናንተ ናችሁ መናገር የሚገባችሁ። እና ሞቱ ብለን ዝም እንበል? አሰቦት ገዳም ላይ እኮ ከክሯ በላይ ኮ በቢላ ነው የታረደው ልጁ፣ በቢላ ነው የታረደው። ኦርቶዶክሳዊ ማረድ መግደል እኮ ማረድ እኮ የፋሲጋ ዶሮ እንደማረድ ቆጥረውታል። የድግስ በሬ እንደማረድ ቆጥረውታል። የኦርቶዶክስ ሞት የአንድ የሰፈር ውስጥ በግ ጥብስ ለመጥበስ ተሰብስበው እንደሚያርዱት ሆታና ጭብጨባ አለው። ውስኪ ነው የሚራጩት፣ ቢራ ነው የሚራጩት፣ ገንዘብ ነው አካውንታችን ላይ የሚላከው ለገደላችሁት እሰየው ተብለው ማለት እና የአርሲ ኦርቶዶክሳውያን ነፍስ የቅዱስ ሲኖዶስ ጉዳይ አይደለም። የአርሲ ሀገረ ስብከት ሊቀ ጳጳስ ጉዳይ አይደለም። ሌሎቹ ሊቃነ ጳጳሳት ጳጳሳት የአገራችሁ ሀገረ ስብከት ላይ ካልመጣ፣ እናንተ የምትመሩት ሀገረ ስብከት ላይ ካልመጣ አጀንዳችሁ አይደለም። ሞቱ ይበቃል። በቃ እውነት ይበቃል። አይመራችሁ። የምትሰሙት እኮ ከዚህ በላይ እኔ ከምነግራችሁ በላይ በጣም ብዙ እንዳለ ታውቃላችሁ። እናንተ አይከብዳችሁ? ዝም ማለታችሁ አይቆጫችሁ? መቼ ነው በቃ የምትሉት? መቼ ነው የምትነግሩን? መቼ ነው በሞታቸው የምታለቅሱልን? መቼ ነው ወደ እግዚአብሔር የምትጮሁልን? መቼ ነው እንድንጮህ የምታለቅሱት? አሀ የኦሮሚያ ሲኖዶስ ሲመሰረት፣ አሀ ትግራይ መንበረ ሰላማ ሲመሰረት፣ ለእሱ ነው ጥቁር ልብስና ለቅሶ? እሱ ነው ወይ የክርስቶስ ጥያቄ? እሱ ነው ወይ የክርስቶስ አጀንዳ? ስጋ ወደሙ የሚቀበል ህዝብ አጥተን ቤተ ክርስቲያን ገንዘብ ታቦት ተሸክመን በምንሰበስብበት ዘመን ኦርቶዶክሳዊ እየተሳደደ እየተገደለ ንስሐ ሳይገባ ስጋ ወደሙ ሳይቀበል ሲሞት እናንተን ካላንገበገባችሁ የእናንተ አባትነት ምኑ ጋ ነው ያለው? የእናንተ የክርስትና መንፈሳዊ አስተዳደር የቱ ጋ ነው ያለው? የልጆቻችሁ ስጋ ወደሙ ለመቀበል ካላንገበገበችሁ፣ የልጆቻችሁ ወደ ክርስትና ቀርቦ ወደ ፈጣሪ መሄድ ካልፈቀዳችሁ፣ ምን ነው አባትነታችሁ? የቱ ጋ ነው ያላችሁት? ይሄንን ለጥቂቶች አጀንዳ ፈልጋችሁ ሆነ ብላችሁ ለመጣችሁት ነው። ብዙዎቹ አባቶች አውቃቸዋለሁ በአካል አይደለም፣ በስራ በተግባር በልብ አውቃቸዋለሁ። የማውቃችሁ ብዙዎቻችሁ አሁን አጀንዳችሁ ናሱ። አሁን የእናንተ አጀንዳ ነው። አሁን እናንተን መናገሪያ ጊዜ ላይ ነን። እነዛስ አስልተው አቅደው ሆነ ብለው ብሔር መርጠው ጎሳ መርጠው ሰፈር መርጠው ገብተዋል እናንተ ጋር። እናንተስ የለሁበት የምትምትሉ እናንተስ በተግባር ክርስቲያንን የምትሉ እናንተስ የት አላችሁ? ሲኖዶሱ የት አለ? ዛሬ አያችሁ። የሲኖዶስ መግቢያና የሲኖዶስ መውጫ የደም ግብር አለ። ይሄ ነው የደም ግብራችን ነው ወይ? ነው የኔ ጥያቄ። ለዓመታት ኦርቶዶክሳውያን ሲጨፈጨፍ ለዓመታት ኦርቶዶክሳውያን ሲሳደድ ለዓመታት ኦርቶዶክሳውያን ከገበያ ሲወጡ ለዓመታት ከቤተክርስቲያን ሲፈርስ ለዓመታት ቤተክርስቲያን ሲቃጠል ለዓመታት ክርስቲያን ቅጥረ ግቢ አቅራቢያ የሚኖር ኦርቶዶክሳዊ ተፈናቅሎ ሲሳደድ ለአመታት የማይቋረጥ ገና አለው። እናንተ ዝም ስላላችሁ ታቦቱን ከመመኑ መለየት፣ ቤተ መቅደሱን ከመመኑ ማራቅ፣ ይሄ የታቀደበት የተሰላበት ስራ ነው። የእናንተ አጀንዳ ይታል። እኔ ቤተ መንግስቱን አልጠይቅም። ቤተ መንግስቱን ይጠይቁልኛል ብዬ አሰብኩት። ብፁዓን አባቶችን ነው ሀገር ህዝብ ቀት ሊቀጳጳስም የደብር ካህናት እኮ ደብሩን እንኳን ለማስተዳደር የገንዘብ እጥረት የምዕመናን ችግር ብዙ ስቃይ አለባቸው። እነሱንም መምራት እኛንም መምራት እናንተም መምራት እንድትመሩ ማድረግ የእኛ ድርሻ አለብን፣ እናንተም ድርሻ አለባቸው። ከእኛ ኦርቶዶክሳዊያን ክርስቲያኖች ሞትን እናቀዋለን፣ ስደትን እናውቀዋለን፣ ጦርነትን እናቀዋለን፣ ሰማዕትነትን እናቀዋለን፣ መፈናቀልን እናውቀዋለን። ማናውቀው ነገር የለም። በእኛ አድርጎ ነው የሚያልፈው ይህ ሁሉ ነገር። የቀደመው ስደታችንና መከራችን ሰማዕትነታችን ታውጆብን ነው መንግሥት አውጆት። የትናንትኖቹ እነ ዮዲት ጉዲት፣ እነ ግራኝ አህመድ ቤተ ክርስቲያንም አውቃው ሰማዕትነት እንዳያልፋችሁ ብላ ነው የሞት ነው አባቶቻችን የሞቱት ማለት ነው። የትናንትና ነው የአሁኑ ሞት ልዩ የሚያደርገው ወገኖች በመንፈስ ቅዱስ የተሾሙት አባቶች የተስማሙበት ሞት ነው። የኔና የአንተ ግድያ፣ የኔና የአንተ ባሰቃቂ ሁኔታ መሞት በአባቶች ፊት ተቀባይነት የለው። እነዛ ሊጠብቁን በመንፈስ ቅዱስ የተሾሙት አባቶች አይገርማችሁም? የጭካኔ ጥግ። መንግስት፣ ፖለቲካው አይነካበት እንጂ አይመለከተው። ስለኛ ሞት ህግ ምናምን አይሰራም። በእኛ ፊት አባቶቻችን ግን እኔ አስር ጊዜ መቶ ጊዜ ብናገር ማን ይሰማኛል እዛ መድረክ ላይ የተቀመጡት አባቶች ግን ድምፃቸውን አውጥተው ቢናገሩ ስንት ሰው ይሰማቸዋል ድምፃቸውን ሁሉ ነፈጉን ሞታችን በፊታቸው ተቀባይነት አጣ ጭራሽ የተሰራ ዜናን ዲሌት አድርጉት አሉ አጥፉት ከሕፃናት እስከ አዛውንት ድረስ ያለምንም የፖለቲካ አመለካከታቸው በማኅተባቸው ተገድለው ኦፊሽሊ ዓለም ያወቀውን ጉዳይ ማን እንደሞታ አናቅ። የአባቶች መልስ ነው ይሄ። አይገርማችሁም? የጭካኔ ጥግ። ቤተ ክርስቲያኒቱን አጥብቀው የሚጠሏት አባቶች እንደተረከቧት ማሳያው ይሄ ነው። ህንፃውን እያልኩ አይደለም፣ አንተን ይጠሉሃል የምር ነው። እንደው አጥብቀው ነው የሚጸየፉን። የምር የምር ማለት ነው። ፋክቱ ይሄ ነው። ሰው እንዴት ለልጆቹ አይራራም? ሰው እንዴት ወጥቶ አያለቅስም? እንዲህ ሲባል ግን የሚራሩልህ የሚያለቅሱልህ አባት የሉም ማለት አይደለም። ፊት ለፊት እዚህ መድረክ ላይ የተቀመጡት ይህን መልእክት ለማስተላለፍ የተቀመጡት አባቶች ግን የኛ አባቶች አይደሉም። ለዛ ነው ምንም አይመስላቸው ምንም አይመስላቸውም። ሆዳቸው አልጎደለም። ቤተሰቦቻቸው አልሞቱም። የአባትነት ግብሩ አልገባቸውም። የጠባቂነት ግብሩ አልገባቸውም። ምንም አይመስላቸውም። ህፃናት እየሞቱ በአሰቃቂ ሁኔታ በማህተባቸው ምክንያት ያለምንም ፖለቲካ አመለካከታቸው እየተገደሉ፣ እንዴት ሰው ወጥቶ አንዲት መስመር አውጥቶ እንዴት አያነብም? ምን አደረጉ? ምእመናን የሚገደሉት ያለምንም ሁኔታ ያለምንም የፖለቲካ አመለካከታቸው ለምንድነው የሚገደሉት? ብሎ እንዴት ሰው አይናገርም? እንዲያው ድምፅ እንኳን ይንፈጉን? በእውነት በጣም ነው ማዝነው። እኔ በንጉሥ ፊት ስትቀርቡን ምን እንደምትመልሱ እናንተ ነው የምታውቁት? ጭራሽ የተሰራ ዜና አውርዱት አላችሁ። እንደው ሰው አይየው እኮ ተባለ። አቤት እግዚኦ፣ አቤት እግዚኦ። ራሳችሁን ለመጠበቅ ከወንድሞቻችሁ ጋር ብትደራጁ እኮ ይሁን ነገር እኮ አይመጣም። ማን ማንን ይገለዋል? መጥቶ ዝም ብሎ ከተደራጀ ተደራጁ። እስኪ ራሳችሁን ለመጠበቅ እስኪ ሞክሩ። አሁን እኛ አካባቢ እንደዚህ አይነት ነገር ብዙ የለም፣ በማህተቡ ምክንያት አንድ ሰው አይገደልም። ማን ነው መጥቶ የሚነካኝ? ይሞት ነው ስላልተደራጀን ግን፣ በቃ በተለይ ወደ ኦሮሚያ ክልል ያላችሁ ኦርቶዶክሳውያን ክርስቲያኖች በእውነት እንደው እግዚአብሔር ዋጋችሁን ይክፈላችሁ። ሌላ ምን ይባላል? አይ ወገኖቼ ነፍስ ይማር። ሌላ ምን ይባላል? ቤተ ክርስቲያን አሰሩ አትበሉን፣ በቃ ደክሞናል። ህንፃ ስላሴ ሲፈርስ የት ናችሁ? ሴት ልጅ ጡቷ ሲቆረጥ፣ ወንድ ልጅ ብልቱ ሲቆረጥ፣ እርጉዝ እናት ሆዷ ተተርትሮ ከሆዷ ውስጥ ሕፃን ሲያወጡ፣ የሁለት ዓመት ሕፃን ለማህተቡ ሲሞት የት ናችሁ ኦርቶዶክሳውያን? ዘመነ ሰማዕታትነት ሆኖ ሰማዕታት ሲሞቱ የት ናችሁ አባቶች? ዛሬ ግን እከሌ ጳጳስ ይመጣል ንጉ ጉባኤ ታደሙልን አትበሉን ስለሚሞተው ኦርቶዶክሳዊ መጀመሪያ ድምጽ ይሁኑ በቃ ደክሞናል አሁንም ፍትህ ፍትህ በአርሲ ለሚኖሩ ኦርቶዶክሳውያን ኦርቶዶክስን የማጽዳት ስራ እየተሰራ ነው ጭራሽ በሊቀ ጳጳሱ ጭምር ይሄንን መረጃ ይሄንን ዜና ያወጣ ሰው ተብሎ እገዳ እስኪደረግ ድረስ ቪዲዮ እስኪጠፋ ድረስ ተደርሰናል በቃ አትጥሩና አንመጣም። በአርሲ አገረ ስብከት ጉና ወረዳ በሚገኘው ኖኖ ጃዊ ቀበሌ የሚኖሩ ኦርቶዶክሳውያን መገደላቸውን የማህበረ ቅዱሳን ቴሌቪዥን ጣቢያ ዘግቦታል። ከቦታው የደረሰውን መረጃ መሰረት አድርጎ የማህበረ ቅዱሳን ሚዲያ ሲዘግበው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚዲያ ግን ከመዘገብ ተቆጥቧል። ጳጳሳቱ የሚመለከታቸው አካላት አንድም ነገር ከማለት ተቆጥበዋል። በዚህ መረጃ ላይ እንደተመለከተው በአርሲ ሀገረ ስብከት ጉና ወረዳ በሚገኘው ኖኖ ጃዊ ቀበሌ የሚኖሩ አስራ አራቱ ኦርቶዶክሳውያን ከሌሊቱ ስድስት ሰዓት አካባቢ ከተኙበት ከቤታቸው አስወጥተው የታጠቁ ኃይሎች ነው የረሸኗቸው። ባሰቃቂ ሁኔታ አንዱን በሰባት በስምንት ጥይት እየደበደቡ ነው የገደሏቸው። ስድስቱ ከአስራ አራቱ መካከል ከመገደላቸው አንድ ቀን በፊት ታፍነው ተወስደው እንደነበረ መረጃዎች አመለክታሉ። ታፍነው ተወስደው ከዚያ በኋላ ደግሞ ተገለው ተጥለዋል። እድሜያቸው ከሁለት አመት ጀምሮ እስከ ሰባ ስድስት አመት አዛውንት ይገኙበታል፣ ከአስራ አራት ውስጥ። ኃጢአታቸው ኦርቶዶክሳዊ መሆናቸው፣ ኃጢአታቸው አማራ መሆናቸው። ይሄ ነው ለግድያ ለሞት ለሰቆቃ ያበቃቸው በተጨማሪ ሁለት ሰዎች በጥቃቱ ምክንያት ከፍተኛ ጉዳት ደርሶባቸው ለጊዜው ህይወታቸው የተረፈ የሞቱ ኢዳኑ የማይታወቁ ለሕክምና ወደ በቦምሳ ከተማ ሪፈር ተደርገው መሄዳቸውን መረጃዎች ያመለክታሉ። በመረጃው እንደተመለከተው በቀበሌው ባሉ ከፍተኛ ስጋት በቀጣይ የባሰ ችግር እንዳይፈጠር የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጥሪ ልታቀርብ ይገባል የሚሉት የአካባቢው መእመን ቤተክርስቲያኗ ልትደርስልን ይገባል፣ ምዕመኖቿ እያለቀ ነው። በዚህ ረገድ የሚናገር ለምን የሚል የሚጠይቅ አካል የለም። ኦርቶዶክሳዊው ምን አይነት ድንዛዜ ውስጥ እንደገባ አይታወቅም። በየቀኑ ኦርቶዶክሳውያን ይፈጃሉ። በውጭም በውስጥም ያለው ኦርቶዶክሳዊ ካህኑን ቲክቶክ ላይ ታዩታላችሁ። ስምሪት የተሰጣቸው ከተማዎቹ ስእላድህኑን በመቅደድ ነዋያተ ቅድሳቶቻችንን በማቃለል አፍ እየተካፈቱን አቅም ይለካል። የክፍለ ሀገሮቹ ለገዳይነታቸው የዳቦ ስም እየተሰጣጡ ባለማህተቦችን ያጣራሉ፣ ይመነጥራሉ፣ ይጨፈጭፋሉ። መላው ባለማህተብ ልብ ብሎ እንዲሰማኝ እፈልጋለሁ። እኛ ኦርቶዶክሳውያን ማለት በቁም ሳለን ለምን ማህተብ አሰራችሁ ተብለን እላያችን ላይ ካራ እያረፈ ያለን ለምን ትገሉናላችሁ ብለን ስንጠይቅ ደግሞ ጽንፈኛ አሸባሪ ተብለን የምንጠራ፣ ከምንም በላይ የሚደንቀው ከሞትን በኋላ ቅድስት ቤተ ክርስቲያን የምትጠራበትን የሰማዕትነት ስያሜ የማናገኝ ከሞትን በኋላ ታሪክ እንዲረሳን የተፈረደብን ይህ ከበስተ ላይ የምትመለከቱት የሻሸመኔ ኦርቶዶክሳውያን እነዛ ታማኝ ሰማዕታት የተቀበሩበት አካባቢ ነው። ታሪክ ተጽፎ በሚታይ ሁኔታ ነገሮች በተረዳ ባይቀመጡ፣ ሀውልትና መቃብር ሊኖራቸው ሲገባ እንደምትመለከቱት በቅጠላቅጠል ተሸፍነው ሁሉ እንዲረሳቸው ሁሉ እንዳያስታውሳቸው እንዲህ ነው። ሞተው እንኳ ተጨክኖ የሚደከመው በዚህ ዘመን በዚህ ሰዓት መላው ኦርቶዶክሳዊ ተነቃቅተ እርስ በርስ እጅ ለእጅ ተያይዘ ሃይማኖትህን ካልጠበቅ ማንም አይጠብቅልህም። በብዙ አይነት የይምሰል ታርጋ ኦርቶዶክሳዊያን ከምድር ላይ እንድንጠፋ ተፈርዶብናል። ስዕል አድህኖ ለሚቀዱ ከዚህ በላይ ቅንጣት ታክል ቪዲዮ የመስራት ፍላጎት የለኝም። አካባቢ ያላቸው ሰፈር አላቸው። ዛሬም እንደባለፈው የምልህ ደግመው እነዚህ ላይ አስተማሪ የሆነ አካባቢያዊ እርምጃ ብቻ ነው የሚያስፈልገው። አሁንም እደግመዋለሁ፣ ግደሉ አይደለም አጥፉ አይደለም፣ ነገር ግን አስተማሪ የሆነ እርምጃ የሚወስድልን ስለሌለ እኛው ባለ ማህተቦች መውሰድ መቻል ይጠበቅብናል። በተረፈ ግን ከዚህ በኋላ የመገደል ታሪካችን የሚበቃው ተደራጅተን ሃይማኖታችንን መጠበቅ ስንችል ነው። ማንም እንዲቀድም አንጠብቅ። ማንም ከኋላ ይሆናል ብለንም ደግሞ አንመልከት። ሁላችንም እጅ ለእጅ ተያይዘን ሃይማኖታችንን፣ ማህተባችንን እንጠብቅ።